ታውቃላችሁ እያንዳንዱ ቀን ስጦታ እንደሆነ፣ የአምላክ ስጦታ ነው። ኢየሱስ ጌታ ነው፣ የአምላክ ስጦታ ነው። እኔ ደግሞ አምናለሁ አንዳንድ የማረሳቸው ወሮች እንዳሉ ሁሉ ይሄኛ ወር የማይረሳ ይሆነላችሁ። በመከራ ግን አደለም፣ በመከራ አደለም፣ በደስታ በሐዘን አደለም፣ በደስታ በሰቆቅ አደለም፣ በደስታ የሚታሰብ ወር ይሆነላችሁ። በኪሳር አደለም በበረከት በመጉደል አይደለም በመትረፍረፍ፣ በማጣት አይደለም በመብዛት የምትታወቁበት ወር ይሆንላችሁ፣ በኢየሱስ ያቺ ወር ላይ እግዚአብሔር የጀመረው ነገር ይኸው በዘመን ሁሉ ተከተለኝ የምትሉበት የእግዚአብሔር ተአምር ላይቆም የሚጀምርበት ወር ይሆንላችሁ። ትመኙት ወደ ነበረው ወደዛ ከፍታ ትጸልዩበት ሆነ ነበር፣ ወደዛ በረከት የምትገቡበት በረከት ይሆነላችሁ። እንደዚህ አይነት ወር ይሆነላችሁ። ይህን ዓመት ሊባርክ የሚችል ቅባት የምትቀበሉበት ወር ይሆነላችሁ። ትላልቅ በሮች የሚከፈቱበት ወር ይሆነላችሁ። እግዚአብሔር እናንተ በልዩ መልኩ የሚጎበኝበት ወር ይሆነላችሁ። የበረከት ቃል የበረከት ቀንን ይፈጥራልና በኢየሱስ ስም ይህን ወራችሁን እባርከላችኋለሁ። በኢየሱስ በጎደላችሁበት ቦታ ሁሉ ሙላትን የምታገኙበት በጎደላችሁ ቦታ ሁሉ ሙላትን የምታገኙበት ወር ይሁንላችሁ። ሰው ባጣችሁበት ቦታ ሰው የምታገኙበት፣ በተገፋችሁበት ቦታ የምትነሱበት፣ በወደቃችሁበት ቦታ የምትነሱበት፣ ባለቀሳችሁበት ቦታ የምትከብሩበት ወር ይሁንላችሁ ይሁንላችሁ። በኢየሱስም እኔ እንደ እግዚአብሔር መልእክተኛ እንደ አምላክ ድምፅ አቀባይ አምላኬን ወክዬ እናንተን እባርካለሁ። ይሄ ወር የደስታ ወር ይሁንላችሁ። በቃ ያቺ ወር እንደው ይሄ ወር ባላለቀ የምትውልበት ወር ይሆንላችሁ። በጣም መልካም ነገር ከመሆኑ የተነሳ ባላለቀ የምትልበት ሰማይ ተከፍቶ ቅባትን የሚያፈስበት ምድር አቅሟን የምሰጥበት ምንጮች የሚፈልቁላቸው የሰማይ ዙፋን የሚነቃነቅበት መላእክቶች የሚጎበኛችሁ ወር ይሆንላችሁ፣ ይሁንላችሁ። ይሄ ወር የልልታ ወር ይሁን፣ በኢየሱስም ይሁን፣ ባረኩላችሁ። እኔ ዛሬ በማመጣውት በዚህ በወሩ ትንቢታዊ ድምፅ ይሄ ወራችሁ በ2018 የማይረሳ መልካም ወር ይሆንላችሁ በጌታ በኢየሱስም ይሆንላችሁ። አባቶ፣ ነገሬን እንደምታከብድ ቃሌን እንደምትፈጽም አውቃለሁ። ዘውትር እንደምትሰማኝ አውቃለሁ። በኢየሱስም ይሄ ወራችሁ መልካም ወር ይሆንላችሁ ያጣችሁትን በሙሉ የምታስመልሱበት ወር ይሆንላችሁ። ይሆንላችሁ የእግዚአብሔር ነገር ዝግጅትም መጠባበቅም ይፈልጋል። ድሮል ነበር እንደ በረኛ ካልሆንክ ያመልጠሃል ለሚል ይዝላቸው ሁሌ ነገር በረኛ አይታችሁታል። በረኛ እንደዚህ ብሎ አይቀመጥም፣ አይቆምም። የኳስ በረኛ ሌላ ተጫዋች ሮጦ ሮጦ የሆነ መሀል ላይ ሊቆሙ ይችላሉ። አጥቂ ምናምን ሆነ ይቆማሉ፣ የሆነ ቦታ ይቆማሉ። በረኛ ነው የማይቆመው እዛ ጋር ደርሶ እራሱ እሱ እንደዚህ እንዳለን የሚጠብቀው። ምክንያቱም በየትኛው ሰዓት በየትኛው ሁኔታ ኳስ ወደ እሱ እንደምትመጣ አውቅማ። ለዚህ ምን ብሎ ነው የሚጠብቀው? ተዘጋጅቶ ተዘጋጅቶ። ከተጫዋችም ከደጋፊም በረኛ የሚለየው ሁሌ ምን እንዳለ ነው እንደጠበቀ። የእግዚአብሔር ዓለምም እንደዛ ነው። በመዘጋጀት ስጠብቅ ነው ተወርውረ የምትይዘው ሲነገር የእኔ ነው ብለ የምትይዘው፣ በመዘጋጀት መንፈስ ስትሆን ነው። እና ሪላክታንት አትሁኑ። ዛሬ ዝም ብላችሁ አትቀመጡ። በዝግጅት መንፈሱ ነው እያንዳንዱ የሚለቀቀው ትንቢታዊ ድምፅ ከእናንተ ጋር እንደሚገናኝ እንደሚዋሃድ፣ የእናንተ አንድ አካል እንደሚሆን ጠብቁ፣ እመኑ። ኢየሱስ ጌታ ነው። ለዚህ በቃ ተዘጋጁ፣ በመንፈስ ተዘጋጁ። የሚባለው ነገር የእናንተ እንደሚሆን እወቁ። ድምፁን ስማ። ድምፁኗ ዘመንን የሚዋጀው ድምፁኗ ዘመንን የሚያሳምረው ከመለኮት ዘንድ የወጣ አንድ ቃል ዘመንህን ይቀይራል ሰላሳ ቀን ከምትለፋ የመጀመሪያው ቀን ላይ የሰማው ቀን ለሰላሳ ቀን ልፋትን ተቀልሎ በክብር ያመጣላ ዘመንን ያቀላል። በሁኑ ቅባት ዘመንን ያቀላል። ድምፅ ዘመንን ያሳምራል። የሚለቀቀው ነገር ከተነገረበት ቀን ጀምሮ በአንተ ላይ ይሰራል። በአንቺ ላይ ይሰራል። እግዚአብሔር ነገርን ሲቀይር ድምፅ ነው የሚልከው። እግዚአብሔር ነገርን ሲያሳምር ድምፅ ነው የሚልከው። እግዚአብሔር ነገርን ሲያከብር ድምፅ ነው የወጣ ድምጽ የወጣ ክብር ነው። ከእግዚአብሔር አፍ ቃል ለቀቀ ማለት ከእግዚአብሔር አፍ ቃል ወጣ ማለት የእግዚአብሔርን ክብር አብሮት ወጣ ማለት ነው። ከመለኮት ድምፅ በስተጀርባ የመለኮት እጅ አለ እንጂ ጻፏትና፣ ከመለኮት ድምፅ በስተጀርባ የመለኮት እጅ አለ። እግዚአብሔርም አለ አለ ንግግር ነው፣ ሆለ እጅ ነው። እግዚአብሔርም አለ አለ ንግግር ነው፣ ሆነ ድርጊት ነው። ከመለኮት ድምፅ በስተጀርባ የእግዚአብሔር እጅ አለ እንድታውቁ ሁሌ ይናገራሉ። የመለኮት ድምፅ የመለኮት ንግግር አይደለም ንግግር ብቻ አይደለም። የሰማችን የመለኮት ድምፅ የመለኮት እጅ ነው፣ የመለኮት ኃይል ነው፣ የመለኮት ክብር ነው። እግዚአብሔር ለመናገር ብሎ አይናገርም። እግዚአብሔር ለማድረግ ብሎ ግን ይናገራል። እግዚአብሔር የወሬ ጥማት ስላለበት አይደለም የሚናገር። እግዚአብሔር በራሱ እኮ ንግግር ነው። እኔ በአወራ ውስጥ ያለው ለማውጣት ስለምፈልግ ነው። አይደለም ሰው ቢያወራ ምክንያቱም ለህብረት ስለተፈጠርም በመናገር ነው የምንረካው። እግዚአብሔር በመናገር አይደለም የሚረካው እንዳይመስላችሁ። እንደዚያ እግዚአብሔር በራሱ ጉባኤ እኮ ነው እራሱ ነገሩ። መለኮት ያውቅበታል። ኤሎሂም ስለስላሴ እንማር ብለና አለ አንድም ሶስትም። እዚህ ለራ ለራሱ ብቁ ነው። የራሳቸው ካውንስል አለ ማንንም የማያካተት። ስለዚህ ለንግግር ብዛት አይደለም የሚያወራው ለሥራ ብዛት ነው። እንደው አውርቼ ልተንፍስ አይልም እግዚአብሔር። ከተናገረ ሊያደርግ ነው። እግዚአብሔር ካወጀ ሊሰራ ነው። እዚህ ዛሬ ስንሰማ ድምፅ አሁን መልእክት ስንሰማ የእግዚአብሔር ክንድ ከዚህ ቃል በስተጀርባ እንደሚመጣ የመለኮት ክንድ የመለኮት ክንድ ከዚህ ቃል በስተጀርባ እንደሚገለጥ እመኑ። ምድርም ባዶ ነበረች፣ ሁሌም ወደ ቃል ነው። ቮይድ ኤንድ ፎርምለስ ነው የሚለው እኮ ቃሉ ባዶና ቅርጽ አልባ ነበረች ማለት አሁን የምናያትን አይነት ቅርጽ ያዘች አልነበረች። እግዚአብሔር መጦ ነው በቃሉ ቅርጽ የሰጣት የፈጠራት ቢሆንም ግን ቅርጽ የሰጣት ያበጃት እሱ ነው አሁን ጉርቡት ብጥ ያለ ነገር ካለ ዛሬ ይስተካከላል። በቃል ይስተካከላል። ለዚህ ነው ሲናገር የእግዚአብሔር ቃል መዶሻ ነው ይላል። መዶሻ ስራው ምንድን ምንድነው? ቅርጽ የሌለውን ድንጋይ ምን እየጠረበ ማለት ቅርጽ መስጠት። የእግዚአብሔር ቃል ይመጣና ዛሬ ቅርጽ ይሰጠዋል። አሜን። ያስተካክለዋል። የተበላሸ ጉርብጥብጥ ያለ ህይወት አለች ዛሬ ቅርጽ ይይዛል። ቅርጽ አለ ያለ ነገር አለ ዛሬ ቅርጽ ይይዛል። ዛሬ እግዚአብሔር ያስተካከለዋል። ይሄ ወር ህዳር ነው አይደል? ህዳር ወር ህዳር ነው። ኢሳያስ 61 ቁጥር 7 ህዝቤ በህፍረታቸው ፈንታ እጥፍ ይቀበላሉ። በውርደታቸው ፈንታ በርስታቸው ደስ ይላቸዋል፣ የምድራቸውንም እጥፍ ርስት ይወርሳሉ። ዘላለማዊ ደስታ የእነርሱ ይሆናል። የወሩ ጥቅስ ይሄ ነው። ኢሳያስ 61 ቁጥር 7 ይሄ ወር ልዩ ወር ነው። ይሄ ወር ልዩ ወር ነው። ህዳር ወር ልዩ ወር ነው። እግዚአብሔር ልዩ ነገር የሚያደርግበት ወር ነው። ህዳር ወር ህዳር ወር ሃሌሉያ፣ ተመስክ ተባረክ። የእጥፍ ድርሻ ወር ነው። ህዳር ወር የዕጥፍ ዕጣ ፈንታ ወር ነው። የዕጥፍ ድርሻ ወር ነው። መንዝ ኦፍ ደብል ፖርሽን ኢሳይያስ ሲናገር እንደዛ ነው የሚለው፣ ህዝቤ በዕፍረታችሁ ፈንታ ዕጥፍ ይቀበላሉ! በውርደታቸው ፈንታ በርስታቸው ደስ ይላቸዋል፣ የምድራቸውንም ዕጥፍ ርስት ይወርሳሉ። ዘላለማዊ ደስታ የእነርሱ ይሆናል። ይሄ ወር የዕጥፍ ድርሻ ወር ነው። ኢየሱስ ይባረክ፣ ሃሌሉያ ኢሳያስ ስልሳ አንድ ላይ እንደምንረዳው እግዚአብሔር ሲገለጥ ቅባስ ሲመጣ ከሚያደርገው ነገር አንዱ ምንድነው? እግዚአብሔር የከሰርክበትን ዘመን ያዘንክበትን ዘመን በእጥፍ ካሳ ይመልስልሃል። የእጥፍ ድርሻ ወር ነው ስንል እግዚአብሔር እጥፍ ካሳ ያደርጋል። በዚህ ወር ላይ እግዚአብሔር እጥፍ ካሳ ያደርግልሻል። እጥፍ ካሳ ያደርግልሃል። በውርደታቸው ፋንታ ነው የሚለው፣ በእፍረታቸው ፋንታ እግዚአብሔር አምላክ እጥፍ ይቀበላሉ ብሏል። ይሄ ወር እጥፍ የምትቀበሉበት እጥፍ ትቀበያለሽ። የከሰርሽበት ነገር ታለ፣ እጥፍ ትቀበያለሽ። የከሰርክበት ነገር ታለ፣ እጥፍ ትቀበላለ። የጎደለበት ነገር ታለ፣ እጥፍ ትቀበላለ። የአፈርክበት የተዋረርክበት ነገር ታለ፣ እጥፍ ክብር ትቀበላለ። ይሄ ወር የእጥፍ ካሳ ወር ነው። ለዚህ የእጥፍ ድርሻ ሲል ይህ ድርሻ ምንድን ነው ካላችሁን፣ አንደኛ ካሳ ያደርጋል። በባለፈ ዘመናችሁ ላይ ያጣችሁት የከሰራችሁበት የተወሰዳችሁበት ነገር ካለ እግዚአብሔር በዚህ ወር ላይ በእጥፍ ክብርና በእጥፍ በረከት በእናንተ ቤት ይመጣል። ለዚህ ይሄ ወር የእጥፍ ካሳ ወር ነው። እጥፍ ካሳ ሆነለሸ፣ እጥፍ ካሳ ሆነለ። ይህን ትሰማ ዘንድ እግዚአብሔር እዚያ አምጥተዋል፣ የትኛውም ትንቢታዊ ድምፅ በከንቱ አይወጣምና። እግዚአብሔር እጥፍ ካሳ ሊያደርግል እግዚአብሔር እጥፍ ካሳ ሊያደርግልሽ አብጥቶሻል። ይሄ ወር የእጥፍ ካሳ ወር ነው። ሁለተኛው ታዲያ ምን አይነት እጥፍ ድርሻ ነው ልካላችሁ፣ ደግሞ እጥፍ ርስት ይሆናል። መጽሐፍ ሲናገር የምድራቸውን እጥፍ ርስት ይወርሳሉ። እንደቤት እጥፍ ርስት ይወርሳላችሁ። እጥፍ ርስት የምትወርሱበት በእጃችሁ ላይ ያለ ነገር ሁሉ የሚታጠፍበት፣ በህይወታችሁ ላይ ያለ ነገር ሁሉ የሚታጠፍበት የእጥፍ ርስት ወር ይሆንላችኋል። ምንም ነገር አጣችሁ ከሆነ በህይወታችሁ ላይ በአጋንንት ሸር በመጡ በተለያዩ ምክንያቶች በህይወታችሁ ላይ ያጣችኋቸው ከእጃችሁ የወጡ ከህይወታችሁ የራቁ ነገሮች ካሉ ይውስሙኝ፣ ይሄ ወር እጥፎ ነው የሚመለሱበት። ኢዮብ ሲናገር ምንድነው ኢዮብ 42 10 ላይ ምንድነው የሚለው ነው ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና በለጸገው ቀድሞ ከነበረው ፈንታ እጥፍ አድርጎ ሰጠው የኢዮብ ታሪኩ ሁሉ ዝም ተዘጋው ነበረው አጣ ነበረው ሲጀምር ቆ ነበረው ልጅ ነበረው፣ ትዳር ነበረው ሀብት ነበረው ከብት ነበረው ዝና ነበረው ክብር ነበረው። ከዛ አስቀጥሎ ምን አለ? አጣ ይላል። ከዛ በኋላ ነው መጽሐፍ እኮ የመከራ ነው። ረጅም ዘመን በሆነ ነገር አልፋችኋል። እኔ እንደ እግዚአብሔር ሰው እናገራለሁ፣ እጥፍ ክብር ያገኛቸዋል፣ እጥፍ ርስት ያገኛቸዋል፣ እጥፍ በረከት ያገኛቸዋል። ያጣችሁት ነገር ካለ ከእጃችሁም፣ ከይወጣችሁም የራቀ እያያችሁት ያመልጣችሁ እያስለቀሰ ጥሏቸው የሄደ እንዴት እንደወጣ ሳታውቁት ከእናንተ ያመለጠ ነገር ታለ፣ እኔ እግዚአብሔር ባሪያ እናገራለሁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እጥፍ ሆኖ ይመጣለ። እጥፍ አድርጎ እግዚአብሔር ይባርካቸዋለ። እጥፍ ሆኖ ይመጣለ። እኔ እላለሁ ይሄ ወር የእጥፍ ካሳ ወር ነው። ይሄ ወር የእጥፍ ካሳ ወር ነው። ቀድሞ በነበረው ፈንታ እጥፍ አድርጎ ሰጠው። ቀድሞ በነበረው ፈንታ። ፈንታ ምን ማለት ነው? ትናንትና የነበረው አለ ሰባት ካለው አስራአራት አስራአራት ካለው ሀያ ስምንት የሰማችሁ ነው ወይ? እጥፍ አደረገለት። አጣቱ ብሎ ካለቀሰው ይልቅ ያገኘው በለጠ። በእውነት ይሄ ወር የእጥፍ ድርሻ ወር ነውና አጣዋት ብላችሁ ካለቀሳችሁት ነገር ይልቅ በበለጠ መልኩ እግዚአብሔር በካሳ ይገለጣል። ሰይጣን ሰረቀብኝ ብሎ ካዘነ ይልቅ እግዚአብሔር የሰጠው በለጠ።

ሰው ተገሰው እንደዚህ ነው፣ እናንተ በተስፋ የምትኖሩ እስረኞች ወደ ምሽጎቻችሁ ተመለሱ። አሁን ቢሆን ሁለት እጥፍ አድርጌ እመልስላችኋለሁ። እንደምመልስላችሁ እናገራለሁ። ስታድርጌ ሁለት እጥፍ አድርጌ እነዚህ ተማርከዋል። ትናንትና በኃይልና በብርታት ይታወቁ ነበር። አሁን ወደ ምሽጋችሁ ተመልሷል። ለምን ሲባል እኔ ሁለት እጥፍ አድርጌ ልመልስላችሁ

እጥፍ በረከት፣ ለጠላቶች እጥፍ መናደድ ሆነ። እግዚአብሔር ጠላቶቻችን በጥፍ አናደዳቸው፣ በኢየሱስ ስም አናደዳቸው። እጥፎ ነው ይመጣል በሉስ! እጥፎ ነው ይመጣል በሉስ! እጥፎ ነው ይመጣል በሉስ! ቤተዶም መንገድ ላይ ያጣችኋቸው ነገሮች ሁሉ አሜን። ትንቢታዊ ልብስ ጉልበቱ ያለ አሜን። ትንቢታዊ ልብስ ጉልበቱ ያለ

ትናንት ባለቀሽ በቦታ ትናንት ኢየሱስ ተባረክ፣ ኢየሱስ ተባረክ። ሀያ ሦስት ላይ እስከ አምስት የጽዮን ሰዎች ወይ ደስ ይበላቸው። የመንግን ዝናብ ነው፣ በጽድቅ ሰጧቸዋልና እንደ ቀንቀናቸው የሰደድኩት ታላቁ ሰራዊት፣ ትልቁ አንበጣና ትንሹ አንበጣ፣ ሌሎች አንበጦችና የአንበጣ መንጋ የበላሁት እነዚህ ሁሉ አመጣት ነው ዋጋ እመልሰላቸው። አሜን። በዚህ የእጥፍ ድርሻ ወር ላይ በአንድም በሌላ ከሥራችሁ ዓመት ተበልጦባችሁ ከሆነ በዓመት ውስጥ ያለው ዋጋ አስር ዓመት ተቃጥሎ ብትሆነ ወደ ወደኋላ ወደ አስር ዓመት አይመልስ በዚህ አስር ዓመት ውስጥ ብትኖረው በስኬት ብትኖሩ በቅባት ብትኖሩ በከፍታ በህይወት ላይ ይበቃ የሚችለው ዋጋ አለ ፋዩ አለ

ከክብርም እጥፍ ክብር ጢሞቴዎስን ጳውሎስ ሲያሳስበው ነዚያ አ ጢሞቴዎስ በቤተ ክርስቲያን በመስበክና በማስተማር እጥፍ ክብር ክብር ብ ፖርሽን ፖርሽን ካኝ አን የክብር ፖርሽን

ሰው ለፍቶ ያመጣው አንተ ሳትለፋ ግን ትናንትና በለፋው ልፏል ሲታሰብ ለማለት ትናንት ወረ ቦታ ላይ የልፋው ነገር አለው እውቅና በሚሰጥ አካል እውቅና ሲሰጥ ማለት በኢየሱስ ትክክለኛ ያንተ ነገር መለወጥ የሚችል ተቋም አካል ሁኔታ መልአክ ክብሬን ይሰማታ እጥፍ ክብር ሆኖላቸዋል። አንድ ሰው ጮሆ እጥፍ ክብር ይበል። እጥፍ ክብር በሉ እስቲ። ሌላ እንደዚህ ያለ በየትኛውም ሁኔታ ሌባ የሰረቀው እጥፍ ሆኖ ይመጣል። ካሳ ለጠፋብ ነገር የሚመጥ ነገር ማለት ነው። ሁለተኛው ራሱ በሌባ እጅ ላይ ተዋልዶ ይመጣል። አሜን። ዘጸአት ሀያ ሁለት ሰባት እንደዚህ ይላል። አንድ ሰው ብሩ ወይም ንብረቱ ያለ ስጋት ይጠበቅለት ዘንድ ለገሰ ሌባ ቢሰርቅበት ሌባው ቢያዝ እጥፍ ይከፍላል። ይኸውላችሁ ሌባው ዛሬ በመጣ ድምፅ ተይዟል። እጥፍ ክፍያል። የጠፋባችሁ የተሰረቀ ነገር በሙሉ እግዚአብሔር እጥፍ አድርጌ አስከፍላለሁ ብሎኛል። እጥፍ አድርጌ አስከፍላለሁ ብሎኛል። አንድ ሰው ጮህ፣ እጥፍ ሆኖ ይከፈላል ይበል። እጥፍ ሆኖ ይከፈላል። የተሰረቀው ነገር እጥፍ ሆኖ ይከፈላል በል። እሱ ዝርዝሩ ብዙ ነው። ለቅባት አገልግሎት እንዲያመቸኝ የመጨረሻው ልበላችሁ የመጨረሻው ልበልና ዝርዝሩ ብዙ ነው፣ የጻፍኩት እኔ እጥፍ ቅባት አለ፣ እጥፍ ቅባት አለ። እግዚአብሔር በሆን ገንዘብን እጥፍ አረጋለሁ ብሎኛል። ሀብትን እጥፍ አረጋለሁ ብሎኛል። ዕውቀትን እጥፍ አረጋለሁ ብሎኛል። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። እንደማለኝ ጌታ ካለኝ ነገር አለ። ጽዋቸው የተረፈ ይሆናል ብሎኛል። ጽዋ ተርፍ አይደለም ብለው። ጽዋ ተርፎ ምን ይላል? ይፈሳል። እጥፍ ድርሻ ላይ ጽዋሽ ሞልቶ ምን ይላል? ይተርፋል። ኢየሱስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ካሳቸው እጥፍ ይሆናል ብሎ ሪዋርዶ ደብል ይሆናል ብሎኛል። እያንዳንዱ ለለፋችሁ በነገር የሚከፈላችሁ ገንዘብ፣ የሚከፈላችሁ ክፍያ፣ የሚከፈላችሁ ወሮታ እጥፍ ይሆናል። ቶሎ ቶሎ ልበሉብ ጥቅስ አለሁ እያንዳንዱ ጥቅስ አለሁ። አሁን የኢሳያስ 67 ላይ ባለው ነገር ኢየሱስ ጌታ ነው አሜናም እጥፍ እጥፍ ውርስ ይሆንላቸዋል አሉልኛ ዘዳግም 21 17 ላይ እንደዚህ አለ። አሁን ግን እጥፍ ቅባት ይሆናል። ሁለተኛ ነገስት ሁለት ዘጠኝ ቺላ አባላዲያ ሁለተኛ ነገስት ሁለት ዘጠኝ እንደዚህ ይላል። ከተሻገሩም በኋላ ኤልያስ ኤልሳን፣ ካንተ ከመወሰድብህ ምን ላድርግልህ፣ ምን እንዲሆንልህ እንደምትፈልግ ንገረኛል። ኤልሳ መንፈስ በእጥፍ እንዲያድርብኝ እለምንሃል ብሎ መለስ። እግዚአብሔር ካላይ ነገር አንዱ፣ ካላይ ነገር አንዱ፣ በምትመኙበት አቅጣጫ ያለቅባት እጥፎ ነው ይመጣል ብሎኝ ቅባቱ የትነ ያለው ብለን እንዳታስብ፣ ኦልሬዲ ምንጩ ሰማይ ነው። ግለሰቡ ናይጄሪያ ቢሆን አሜሪካ ቢሆን ኢትዮጵያ ቢኖር ክፍለሀገር ቢሆን አሜን፣ የትም ይሁን ይሄ ወር የእጥፍ ቅባት ወር ነው። ደብል ፖርሽን አኖይንቲንግ የእጥፍ ቅባት ወር ነው። ለዚህ ቅባት የጠየቀው ቅባት እራሱ እጥፎ ነው ብነው የሚመጣው። ይሄን ይሄን ቅባት ብላል ጠይቃል፣ ጠይቀሻል እጥፍ ሆኖ ይመጣል። የእጥፍ ቅባት ወር ነው። ኢየሱስ፣ እጥፍ ክብር፣ እጥፍ ቅባት፣ እጥፍ ሞገስ፣ እጥፍ ካሳ፣ እጥፍ ትርፍ፣ እጥፍ ብድራት ሆኖላችኋል! ሆኖላችኋል! አንድ ሰው ጮ ከጄ የወጣ ወልዶ ሊመጣ ነው፣ በሉስ። ከጄ የወጣ ወልዶ ሊመጣ ነው። ለዛው መንታ ወልዶ ሊመጣ ነው። ለዛው መንታ ወልዶ ሊመጣ ነው። ያስለቀሳችሁ ነገር በሙሉ አይ ፕሮፌሳይ እተነበያለሁ። እጥፍ ደስታ ይዞ መጣ። ያከሰራችሁ ነገር እጥፍ ትርፍ ይዞ መጣ። ያሳዘናችሁ ነገር እጥፍ ደስታ ይዞ መጣ። የጸለያችሁበት ነገር እጥፍ ክብር ይዞ መጣ። የተመኛችሁት ነገር እጥፍ ቅባት ይዞ መጣ። አገልግሎት በእጥፍ ቅባት ይገለጣ። እንደ ድንገት አሞክሸ ያወራው አገልጋይ ካለ እመነኝ፣ በአንተ ላይ በእጥፍ ቅባት ያመንፈስ መጣ። ዘማሬ ሊሆን ይችላል፣ እጥፍ ቅባት ዘማሬ ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ በሆነ መንገድ ላይ ያለ ገዢ ሰው ሊሆን ይችላል። እግዚአብሔር በአንተ ላይ በእጥፍ ቅባት ተገለጠ። በቃ በየትኛውም ሴክተር ላይ ያለ ግን እግዚአብሔር ያስነሳው ሰው ካለ ይሄ ወር በእጥፍ ቅባት እግዚአብሔር ባንተ ላይ ይገለጣል፣ ባንቺ ላይ ይገለጣል። ይሄ ወር የእጥፍ ድርሻ ወር ነው። ጩሁና፣ ለእኔ እጥፍ ድርሻ ሆነዋል። በሉስ፣ ለእኔ እጥፍ ድርሻ ሆኗል። ለእኔ